በዓለም አቀፍ ደረጃ የቴክኖሎጂ ፈጠራዎች እየተበራከቱ አሰራራቸውም እየተራቀቀ መጥቷል። በተለይ የበርካታ ሀገራት ባለሀብቶችን ቀልብ የሳበው የክሪፕቶ ማይኒንግ ኢንቨስትመንት አንዱ ነው። ክሪፕቶ ማይኒንግ ገና በጀመረበት ወቅት ተጠቃሚዎች የግል ኮምፒውተራቸውን በመጠቀም ቢትኮይኖችን ለመሰብሰብ ይሞክሩ ነበር። ከጊዜ ወደ ጊዜ ግን አብዛኛው የማይኒንግ ወይም የማጣራት ስራ የሚሰራው ለዚህ ተብለው በተዘጋጁ ትላልቅ የመረጃ ማዕከላት ውስጥ ሲሆን እጅግ ከፍተኛ የኤሌክትሪክ ኃይልን ይጠቀማሉ። አሰራሩ ባይ ዲዛይን ራሱ በጣም ብዙ ከፍተኛ መብራት ኃይል ይፈልጋል። ሲስትሙ ሲሰራ ያው ለህዝብ ለዓለም ነው የተሰራው እና ሰው ልጅ መብራት የሰራ ቢትኮይን አዘር ሪዎርድ ሊቀበል ይችላል ተብሎ ነው የተሰራው። ራሱ ሲጀመር ሞደርን ዴይ ወይም የአዲሱ ዲጂታል የሆነ ወርቅ ብለን ልንይዘው እንችላለን። በዚህ መልክ እነ አሜሪካ፣ እነ ኤል ሳልቫዶር፣ እነ ቻይና፣ እነ ረሻ በብዙ መልክ የተጠቀሙበት ነው። በአፍሪካ የክሪፕቶ ማይኒንግ ስራ በፍጥነት እየተስፋፋ ሲሆን በተለይ በርካሽ የታዳሽ ኃይልን የምታቀርበው ኢትዮጵያ ደግሞ የኢንዱስትሪው ዓለም አቀፍ ማዕከል ሆና ብቅ ብላለች። ታዳሽ ካልሆኑ የኃይል ምንጮች ከፍተኛ ኃይል መጠቀም በከባቢ አየር ላይ የሚያደርሰው ጉዳት ብክለት ከፍተኛ ነው። በዚህ የተነሳ እነዚህ ካምፓኒዎችም ካምፓኒዎቹን የሚያስተናግዱት ሀገራትም ለከፍተኛ ወቀሳ ሲዳረጉ ነበር። ስለዚህ ይሄንን የተነሳውን ችግር ሊመልሰው የሚችለው እንደኛ ታዳሽ የሆነ ግሪን ኤነርጂ የሚጠቀም ሀገር ማግኘት ነው ማለት ነው። ስለዚህ በዚህ አንደኛ ተመራጭ ሆናለች። ለኢትዮጵያ በጣም ወሳኝ ነው። ያው ፕሩፍ ኦፍ ወርክ መብራት ኃይል ይጠይቃል። ይሄ ቢትኮይን ወይም ክሪፕቶ ማይኒንግ ያልነው እና ኢትዮጵያ ደግሞ ያው የበዛለት የጨመረለት ነው። ይሄ ናሽናል ግሪድ ላይ የምናየው ሐይድሮ ፓወር በግድቡ ምክንያት፣ በናይል ሪቨር ምክንያት እና ያው እነዚህ ነገሮች የተገጣጠሙ ነው። ቢትኮይን ማይነሮች ወይም ክሪፕቶ ማይነሮች ከውጭ የመጡ መብራት ኃይል የገዙ ኢትዮጵያ ደግሞ በሶስት እጥፍ በአራት እጥፍ መብራት ኃይሉን የሸጠ ይገኛል። የተለያዩ የደህንነት ምርመራዎችን በማለፍ በኢትዮጵያ በክሪፕቶ ማይኒንግ ዘርፍ ላይ ለመሰማራት የኢንቨስትመንት ፍቃድ የወሰዱ 25 ኩባንያዎች ከኢትዮጵያ ኤሌክትሪክ ኃይል ጋር ውል በማሰር በ2018 በጀት ዓመት ባለፉት ሶስት ወራት ብቻ ከ80 ሚሊዮን ዶላር በላይ የኃይል ሽያጭ ገቢ ለኢትዮጵያ ማስገኘት ችለዋል አምና ተመሳሳይ ወቅት ላይ ያለውን የ2017 የመጀመሪያው ሩብ ዓመትን አፈጻጸም ብናይ ወደ 279 ሚሊዮን የአሜሪካን ዶላር ነበር ገቢው። ዘንድሮ ላይ ስናየው የሩብ ዓመቱ አፈጻጸም ኦልሞስት ወደ ሶስት እጥፍ ከፍ ያለበት ነው። እቅዳችን 73 ነጥብ አንድ ሚሊዮን የአሜሪካን ዶላር በሩብ ዓመቱ ማግኘት ነው። ክንውናችንን ስናየው 82.9 የአሜሪካን ዶላር አካባቢ ተገኝቷል። የሚጠፋ መብራት ኃይል ሸጥን ማለት ትልቅ ግኝት ነው ለኢትዮጵያ። በዛውም ጭምር ሰው ይቀጥራል። በዛውም ጭምር ደግሞ ያው ይሄ ገቢ ኢትዮጵያን ኤሌክትሪክ ፓወር ያስገባው ለየተለያዩ ኢንቨስትመንቶች እና ጨማሪ ሃይድሮ ፓወር ፕሮጀክቶች ይሄዳል ማለት ነው። የኢትዮጵያ ኤሌክትሪክ ኃይል ምንም እንኳን ከፍተኛ የውጭ ምንዛሬ ገቢ እያገኘ ቢሆንም ለክሪፕቶማይኒንግ ማይኒንግ ኩባንያዎቹ በሚፈልጉት ልክ ኃይል እያቀረበ እንዳልሆነ ይነሳል። የተቋም አቅም አንጻር በሀገሪቱ ውስጥ ከሚከናወነው ኢኮኖሚያዊ እንቅስቃሴ አንጻር የሀገር ውስጥ ፍላጎትን ለማሟላት የሚደረጉ የተለያዩ ጥረቶች አሉ። እነዛንም ጭምር ታሳቢ ያደረጉ ጥያቄዎቻቸውን ለመመለስ ጥረት ተደርጓል። ያንን ለመመለስ ባደረግነው ጥረት ውስጥ ምንድን ነው በግልጽ መናገር የሚያስፈልገው፣ የክሪፕቶ ማይኒንግ ኩባንያዎቹ ከፍተኛ ኃይል ይፈልጋሉ። ነገር ግን የሚፈልጉትን ኃይል በሙሉ እየሰጠናቸው አይደለም። ምናልባት አንዳንዱ ከጠየቀው 10 ፐርሰንት ወይ 20 ፐርሰንት ምናምን ሊሆን ይችላል እያገኘ ያለው። ለምን በየትኛው መስፈርት ቅድሚያ የምንሰጠው የሀገር ውስጥ ፍላጎትን ነው ኢንዱስትሪዎቻችንን፣ የቤት ውስጥ ተጠቃሚ ደንበኞቻችንን በሚጎዳ መንገድ የውጭ ምንዛሪ ይገኝበታል ተብሎ ለእነሱ የሚሰጥበት እድል የለም። ነገር ግን በቅርቡ የተመረቀውና በዓመት እስከ 111 ሚሊዮን ሊትር በላይ የማምረት አቅም ያለው የኦጋዴን የተፈጥሮ ጋዝና በዓመት 133 ቢሊዮን ሊትር የማምረት አቅም የሚኖረው ሁለተኛው ዙር የጋዝ ፕሮጀክት ከፈሳሽ የተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፉም 1000 ሜጋዋት የማመንጨት አቅም ስለሚኖረው የኤሌክትሪክ ኃይልን በበቂ ሁኔታ ለማቅረብ እንደሚያግዝ ታምኖበታል። የኢትዮጵያ ናሽናል ግሪድ በዚህ 10 ዓመት 15 ዓመት በጣም ብዙ ኢንክሪስ አይቷል። ያው ኢትዮጵያን ግራንድ ሬኔሳንስ ዳም ሲጨመር አሁን ደግሞ ኮሻ ሃይድሮፓወር ፋሲሊቲ ሰባ ከመቶ አልቋል። ይሄ ደግሞ ኦጋደን ሲጨመርበት አይ ቲንክ ለናሽናል ግሪዳችን ትልቅ ሪዘርቭ ይሰጠናል አሁን ላይ ስራ የጀመረውንም ቀጥሎ ምናልባት በሁለት አመታት ውስጥ ተጠናቀው ስራ ይጀምራሉ የተባሉትንም ጨምሮ ከተፈጥሮ ጋዝ ኃይል ማመንጨት የምንችልበት እድል አለ። ስለዚህ እነዚህ ደግሞ ምንድነው ይዘው የሚመጡት እድል በአንድ በኩል አስተማማኝ የሆነ ግሪድን የማይረብሽ አስተማማኝ የሆነ የኢነርጂ ምንጭ እንዲኖረን ያደርጋሉ። ከዛ በዘለለ ደግሞ የኤነርጂ አጠቃቀማችን እያደገ በሄደ ቁጥር ዓለም አቀፍ ኢንዴክሶች የሚያሳዩት የኤነርጂ አጠቃቀም ከሀገራት ብልጽግናና እድገት ጋር በከፍተኛ ሁኔታ የሚያያዝ ነው። ስለዚህ የሀገራችንን እድገት ብልጽግና፣ እውን የምናደርግበት መንገድ ላይ መሆናችንን በአግባቡ የሚያሳዩ ናቸው ማለት ነው። ስለዚህ ወደዛ ነው እያመራን ያለ ነው።